ሰላም ተመልካቾቻችን በያላችሁበት እንደምንሰንብታችኋል። አንድ አፍታ ላይ ነን። በዛሬው የአንድ አፍታ ዝግጅታችን እንግዲህ እውነት ላይ ትኩረት አድርገን የተለያዩ ሀሳብ አስተያየቶችን እያነሳን የምንወያይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እናመሰግናለን። ፈቃደኛ ስለሆናችሁ በመጀመሪያ እስቲ እንተዋወቅ። ስሜ አሰለፈች መሰለ ይባላለሁ። የአርባምንጭ ከተማ ነዋሪ ነኝ። ከበጉሽ ወልደ ይባላል ከተማ ነዋሪ ነኝ። ፈቃደኛ ስለሆናችሁ እስቲ ተዋውቀን እንጀምር። ተማሪ ምልክያስ በለጠ እባላለሁ የአርባ ምንጭ ዩኒቨርሲቲ ተመራቂ ነኝ። እሺ፣ አመሰግናለሁ። እኔ ተማሪ ዮሐንስ ሽቶ ደስታ ይባላለሁ የአርባ ምንጭ ዩኒቨርሲቲ የኢኮኖሚክስ ዲፓርትመንት ተመራቂ ተማሪ ነኝ። ወይንሽ ሸጋ ይባላለሁ የአርባ ምንጭ ከተማ ነዋሪ ነኝ። እድለ ወርቃ አየለ እባላለሁ የአርባ ምንጭ ከተማ ነዋሪ ነኝ። ካሰች በላይ እባላለሁኝ የአርባ ምንጭ ከተማ ነዋሪ ነኝ። አስጨናቂ ጳውሎስ ይባላለሁ የአርባ ምንጭ ከተማ ነዋሪ ነኝ አለማየ ምዶሬ ይባላለሁ የአርባ ምንጭ ከተማ ነዋሪ ነኝ ተመስገን ጎዳና ይባላለሁ የአርባ ምንጭ ከተማ ነዋሪ ነኝ መልካም አብራችሁን ስላላችሁ ከልብ እናመሰግናለን ዛሬ ቆይታ እያደረግንበት ያለው ርዕሰ ጉዳይ እውነት የሚል ነው እውነት ምንድን ነው ለአንቺ እውነት ሀቅ ነው እውነትን እውነት ማለት አለብን፣ እውነትን ውሸት ማለት የለብንም። በእኔ ግልጽ የሆነ ነገር ነው። እውነት ማለት የምታይ ነገር ነገር ማለት ማለት ነው። እውነት ማለት እውነቱን መናገር ና ውሸት፣ በአንድ በድሽ የሌለው ነገር። እውነት ደግሞ ከምንም ከሕሊና እዳም ነጻ ሆነሽ የምትመሰክሪበትና የምትናገሪበት ነው። ተመራቂ ተማሪዎች ናቸው ከጎን ያሉት። በመጀመሪያ እንኳን ደስ ያላችሁ ሁለታችሁንም ማለት እወዳለሁኝ ዛሬ መልካም ዛሬ ቆይታ የምናደርግበት ርዕስ እውነት የሚል ነው። እስቲ እውነት ማለት ምን ማለት ነው? እውነት ማለት እውነት የሚባለው መታመን ከምለው ለእኔ ከሆነ መታመን፣ እውነት ማለት መታመን ወይም አንድ ለምናደርገው ነገርና ለማድረግ ለወሰነው ነገር ታማኝ ሆኖ መገኘት ወይም እውነተኛና ሐቀኛ በሆነ መንገድ ማድረግ ማለት ነው። ወይም እውነት በቀላሉ አንድን ነገር በሀቀ መንገድ መፈጸም እንደማለት ነው ለኔ። አንተስ እውነት እንዴት ትገልጸዋለ? እኔ እውነት ማለት ለእኔ እምነት ማለት ነው። አንድን ነገር እውነት የምታደርጊው የሆነ ነገር ስትታመኒ ነው። እና እምነት ለእኔ ያው እውነትን ይገልጻል ብዬ አስባለሁ። አብራችሁን ስላላችሁ ከልብ እናመሰግናለን። በድጋሚ እንግዲህ ዛሬ ቆይታ ያደረግንበት ያለነው ርዕሰ ጉዳይ እውነት የሚል ነው። በመጀመሪያ እውነት ማለት ምን ማለት ነው ከሚለው ሀሳብ እንነሳስት በ በእኔ እውነት ማለት ትክክለኛ የሆነ ሪል የሚታይ ነገር እውነት ነው። እውነት ማለት ያው እውነት ነው። ሁሉም ነገር እውነት ሆኖ ሲታይ፣ ሁሉም ነገር እውነት ነው ብዬ ነው የማስበው በራሴ ማለት ነው። እንዴት ሆኖ ሲታይ ነው ማለት? ሁሉም ነገር እውነት ሆኖ ሲታይ ማለት እንዴት ሲሆን ነው? እውነት ነው የምትዩ አንቺ? በመጀመሪያ እውነት ነው የምለው ማለት ያው የምታዩ ነገር በምታዩ ነገር በምሰሚው ነገር ሁሉ ነገር እውነት ሆኖ ስታዩ እውነት ነው ብዬ ነው የማስበው በራሴ ማለት ነው። እውነት ማለት ግልጽ የሆነ ነገር ለእኛም ሆነ ለሕዝባችን ሁሉ ግልጽ የሆነ ነገር ማለት ነው። እውነት የማህበራዊ ግንኙነታችንን የምናጠናክርበት፣ በተቃራኒው ደግሞ እውነት ላይ የተመሰረተ ማህበራዊ ግንኙነት ሁሌም ጠንካራ ነው። ጠንካራ ማህበረሰብ ይፈጥራል። መልካም የሆኑ ሂደቶች በሙሉ የእውነት መገለጫዎች ናቸው። እውነት ማለት ያው ትክክለኛው ነገር መናገር ማለት ነው። በመሬት ላይ ያለው ትክክለኛው ሀቅ ምስጢሩን ማውጣት ማለት ነው። እውነት ማለት ማለት ነው፣ አለመዋሸት ማለት ነው። እንደው እውነትን ስናነሳ እንደው በንግግር ብቻ ነው መናገር ስላልክ ነው ይህንም እምልህ እና ንግግር ብቻ ነው፣ ተግባርስ ከእውነት ጋር ተያይዞ በተግባርስ አይገለጽም? እውነት እንግዲህ ንግግር ብቻ አይደለም። በንግግርም ያው እውነትን መናገር ነው ደግሞ በዋናነት ግን በተግባር ነው መገለጽ አለበት፣ ማለት እውነት ማለት ነው። ስለዚህ ትክክለኛ ነገር ያ እውነት ነው ማለት የምንችለው ከንግግር አልፎ ተግባር ላይ ሲታይ ሲገለጥ ማለት ነው። እውነት ማለት ትክክለኛ ትክክለኛ ስራ መስራት ነው፣ በትክክለኛ መንገድ መሄድ ነው። የእውነት ጥቅሞችስ ምን ምንድን ናቸው? እውነት ለምን ለምንድን ነው የሚጠቅመው? እውነት ለብዙ ነገር ይጠቅማል። ምንም ነገር ስታርግት ስለ እውነት ሆነ ነገር ላይ አንገትሽን አያስደፋሽም። የምትናገሩ ነገር ሁሉ ነገር ላይ ሰው የሚያየው ሰው የሚሰማው እውነተኛውን ነገር ታረግሽ ነገር፣ እውነትም ምንም ቢፈጠር እውነት የምታዩ ነገር ስለሆነ እውነትም መቼም ቢሆን የሚካድ አይደለም። ጥቅሙ የጎላ ነው የእውነት ስለዚህ ባንቺ አገላለጽስ እውነት ጥቅሞች ምን ምንድን ናቸው? ለምን ይጠቅማል እውነት? እውነት ሲሆን ለህልናሽ ሁሉ በቃ ሰላም ይሰጠሻል። እውነት የሆነ ነገር እውነት ሰላም ነው። በቃ ሲጀመር እውነት ካደረች በህዝቡ ዘንድ ተወዳጅ ያደርግሻል። ጥሩ ቦታ እንድትሆኝም ያደርግሻል። እውነት እውነት ነው። በቃ በእኔ አገላለጽ እውነት ብዙ ጥቅሞች አሉ። አንደኛ የውስጥ ረፍትን ይሰጣል። ብዙ ጊዜ ሰው አሁን በገሀዱ ዓለም ላይ እውነት ይህን አይል እውነት የሚያደርግ ሰው ይጎዳል፣ ነው ሰው የሚባለው። እና በጣም ብዙ ጥቅም አለው። የውስጥ እረፍትን ይሰጣል፣ ብዙ እርካታ አለው፣ እና ከሚታየው ይልቅ የማይታይ የሆነ ጥቅም አለው ብዬ አስባለሁ። ለኔ በሶስት በአዕምሯዊ ወይም በሳይኮሎጂካል እንደገና በአካላዊ ወይም በሰውነታችን ውስጥ ያለው የውስጣዊ አካል እንዲሁም በሶስተኛ በሶሻል ወይም በባለን በማህበረሰባችን ላይም ለእውነት ያለው ኢንፋክት ትልቅ ትልቅ ከፍተኛ ብዬ አስባለሁ። የእውነት ጥቅሞቹ ምንድን ናቸው ብላችሁ ታስባላችሁ? እውነት ያው እንግዲህ ጥቅማቸው ያው እውነት የሰራሽው ነገር ያው ከብዙ ነገር ነጻ ያወጣሻል። በእውነት ከሄድሽው ሁሉም ነገር እውነት እውነተኛ ሆነሽ መስራት አለብሽ፣ እና ከሁሉም ነገር ያው ነጻ ያወጣሻል። መጥፎ ነገር ከሰራሽው መጥፎውን በመጥፎ ስትመልሹ ነው መጥፎነቱን የምታቂው። እውነትን ደግሞ በእውነት ከመለሹ እውነት ሆኖ ነው የሚታየው። ና ያ ሁሉ ነጻ ያወጣኛል ብዬ አስባለሁኝ እኔ እውነትን ማለት ነው። ባለመዋሸቴ የህልን አረፍት አገኛለሁኝ ማለት ነው። እውነትን በመናገሬ አንደኛው ጥቅም ይሄ ነው። ሲቀጥል ደግሞ ያን ነገር እውነቱን ያወራውለት አይቼ እውነቱን ያለበኩኝ አካልም ሲቀጥል በዛ በእውነቱ ይደሰታል ማለት ነው። እውነት ጥቅሙ መንፈሳዊም ሆነ ዓለማዊ እርካታ እንድናገኝ ያደርገናል። ሁሌም ባደረግነው ነገር እንዳንጸጸት ያደርገናል እውነት ከጸጸት ነጻ ስትሆኝ ደግሞ መንፈስሽ በሙሉ የረካ መንፈሳዊ እርካታሽ በጣም ስትሮንግ ነው የሚሆነውእና ከዛ አኳያ ጥቅሙ ብዬ ማስበው አንዱ እርካታ ነው። ሁለት ማህበረሰብ ውስጥ ያለሽ ተደማጭነትን እጅግ በጣም ከፍ ያደርጋል ማለት ነው። ያ ደግሞ ያው ከቤት ነው የሚጀምረው። የቤት ያለውን ቤተሰብሽን ማኔጅ ስታደርጊ እውነት ላይ የተመሠረተ ሆኖ ሲገኝ ቤተሰብሽ ቤተሰቡ ጠንካራ ይሆናል። ከዛ ያ አድጎ ወደ ማህበረሰቡ ይሰርጻል። ከማህበረሰቡ ጋር ያለን ግንኙነት ስትሮንግ እንዲሆን ያደርገናል እና ለምንኖረው ህይወት በሙሉ ጠቃሚ ነው። ታማኝነትን እናተርፋለን። ማንም ሰው አይጠራጠረንም ማለት ነው። እውነት እንግዲህ አንደኛ ያው ለአእምሮም እርካታ ያስገኛል። ለመንፈሳዊ ህይወትም እውነት መናገር ጥሩ ነው። በቤተሰብም በአካባቢውም በህብረተሰብ ማለት ነው ታማኝነትን ይጨምራል ማለት ነው። ስለዚህ እውነት ማውራት ሀቅ ማውራት በሁሉም ዘንድ አይደለም በአካባቢ ህብረተሰብ አይደለም በህዝብ በፈጣሪ ዘንድም ዋጋ ያለ ነገር ነው ማለት ነው። እውነት ማለት ስለዚህ እውነት መናገር እውነት መስራት የበለጠ ማለት ነው ታማኝነትን የሚጨምር ለአእምሮ እርካታ የሚሰጥ ለመንፈሳዊም፣ ፕላስ ደግሞ ከአካባቢው አልፎ በሀገር ደረጃም ተቀባይነት ያው እንዲኖር ያደርጋል። የአእምሮ ነጻነት ይኖራል። ትክክለኛ ስራ መስራት የአእምሮ ነጻነት ይኖራል። ለምታደርገው ነገር ሁሉ ውጤታማ ይሆናል ብዬ ይላሉ። እኔ ውሸት በእርግጥ በጣም እኔ የምታየኝ ጉዳቱ ነው ከሆነ አካል ውሸት አድርገሽ ወይም በውሸት የሆነ ነገር ብታረጊ ነገ መልሶ ጉዳቱ የሚታይ ነው የሚሆነው። በቤተሰብም ዙሪያ በሆን እንደዛው ማለት ነው። ውሸት ጉዳቱ ነው የሚያመዝነው እንጂ ጥቅሙ አይታይኝም፣ እኔ በእኔ በኩል ማለት ነው። እንደው ከዛ ጋር ተያይዞ እዚሁ ሀሳብ ላይ ሳንወጣ አንዳንዴ ዋሽቶ ማስታረቅ እንደ ጽድቅ ይቆጠራል፣ ዋሽቶ ማስታረቅ የሚባሉ ነገሮችን እንሰማለን። ይሄስ እንደ ጥቅሙ አይታይም? ምናልባት የሆነ ያለው ሁኔታ ይወስናል። እንደ ኔ ማለት ነው። ውሸት የሚዋሽበት ሁኔታ ይወስናል። ለመልካም ከሆነ እኔ እንደ መልካም ወስደዋለሁ። ምክንያቱም ብዙ አባቶቻችን እናቶቻችን፣ ብዙውን ቦታ በተለይ በተለይ በትዳር በኩል በእርቅ ሳያደርጉ የሆነ ነገርን እየሸፈኑ ውሸቱን የተናገሩት ለጥቅም ስለሆነ ያንን ያም ሰው ስለሚረዳው ያ ጥሩ ጎኑ ያመዝናል ብዬ አስባለሁኝ። አሁን በእኔ አንዳንዴ ውሸት የሆነ አሁን ዋሽተሽ ሰውን እንዳይራራቅ ቤተሰብ እንዳይበተን ዋሽተሽ የምታስታርቂው ነገር አለ። ጥቅምም አለው። ለምን የሆነ በቃ ያን ሰው ላለመለያይ ስቲ ያ ሰው እንዳይበተንብሽ ቤተሰብ እንዳይበተን የምታረጊው ነገር አለ። ዋሽተሽ የምታስታርቂው ነገር አለ። ደግሞ አሁን በማይሆን በእውነቱ ቦታ ደግሞ ስትሄጂ እውነት እያለ ዋሽተሽ የምትዋሹ ነገር አለ። ያ ደግሞ ያው ነገ ዞሮ ዞሮ አንቺንም ውሸተኛ ነው የሚያደርግሽ። ለምን በሰውም ዘንድ እምነት የለሽም፣ ውሸታም ነው ሁሌ እውነት እንኳን ብታወሪ፣ ያ ሰው ውሸቷን ነው የምትባዩ እንጂ እውነት የምታወራበት መንገድ የላትም ነው የምትባዩ እና ውሸታ፣ እንዳንዴም ጥቅም አለው ደግሞ፣ በብዛቱም ደግሞ ጉዳት አለው። ያን ነው ውሸት፣ ውሸት ያው እንደ ቃሉ የመጀመሪያ ፊደል ው እራሱ ውርደት በያት ውሸትን እኔ ማስበው የሚያየው እንደ ውርደት ነው የሚያስበው የሚያየውምና ውሸት ብዙ ጊዜ ውሸት ለመልካም ነገር መዋሸትም አለ። ብዙ ጊዜ አባቶቻችን በእርቅ ስነስርዓት ላይ አንድን ቤተሰብ አንድ ለማድረግ የተጣላን የተለያየን በተለያዩ ነገሮች የተጣላን ዋሽቶ ማስታረቅ ብሎ የሚይዟት ወርዳለች እና አንዳንዴ ለመልካም ነገር መዋሸት የሚባልም አለ ና ያቺ ወርድ ሁልጊዜ እኔ ሲያያት ዋሽቶ ማስታረቅ ኦልሬዲ ያንን ቤተሰብ ለዛች ኢቨንት ይገነባል ብዬ ነው የማስበው። ዘን ዘላቂ እንዲሆን ደግሞ እውነትን ከዛ ከእርቁ በኋላ ግን ያለውን እውነት እየገለጹ ነው የሚሄዱትና ውሸት ጉዳቱ ቅድም ካልነው እውነት በተቃራኒ ነው። አካባቢያችን በተለይ አሁን ይሄ ጋሞ አካባቢ ጎሜ ይላሉ። ውሸትን ባይዞ በጎሜ ነው የሚገልጹት። መዋሸት እንደ ጎሜ ስለሚቆጠር ጎሜ ብሎ ጎሜ ደግሞ ምን ያህል ማህበረሰቡ ላይ እያንዳንዱ ኢንዲቪጁዋል ሰው ላይ የሚያሳድረው ተጽዕኖ ከባድ ስለሆነ ውሸትን ጎሜ ብለው ስለሚገልጹት አይዘወተርም፣ አይተገበርም። ብዙ ጊዜ ውሸት እንግዲህ ያው የእውነት ተቃራኒ ነው። ውሸት መናገርም መስራት ያው ጊዜያዊ ጥቅም ሊያስገኝ ይችላል። ነገር ግን ያው ዘላቂ የሆነ ነገር አያስገኝም። ስለዚህ ውሸት ማለት ያው ኃጢአት ማለት ነው። ውሸት የሚሰራ ሰው ውሸት የሚናገር ሰው በቤተሰብም በአካባቢው ህብረተሰብም ብሎ በሀገር ደረጃም ተቀባይነት አያገኝም። ስለዚህ ውሸት ማውራት ያው ብዙ ጉዳት አለው። ምንም ከውሸት ብዙ ጥቅም አይገኝም። ውሸት መጨረሻው አያምርም እንደገና ወደኋላ እንትን ስታስቢ መጨረሻ ላይ የውደ ስራ ምንም እምነት የለም፣ ፈተና ላይ ጥላል፣ ሰውን መጨረሻው ያዋርዳል። ስለዚህ ውሸት እና እውነት የተለያየ የተላየ ነው ማለት ነው። ዋሽቶ ማስታረቅ የሚባል ነገር አለ አይደለም። ማስታረቅ ደግሞ ጥሩ ነገር ነው አይደለም። ግን ደግሞ ዋሽቶ ማስታረቅ ይባላል። ይሄ ነገርስ ምን ማለት ነው? ዋሽቶ ማስታረቅ መጨረሻው ስህተት ያመጣል። ትክክለኛን ተናግሮ ማስታረቅ ነው እንጂ መጨረሻ ውርደት ያመጣል። ትክክለኛ ስራ መስራት ነው እንጂ ውሸት ማ ነው ውሸት ተናግሮ ማስታረቁ ከሀቄ ራቄ ነው ብዬ አስባለሁ። እኔ የእውነት ተቃራኒ ውሸት ወይም ሐሰት ጉዳቱስ የውሸት ወይም የሐሰት ጉዳቱ ምን ይመስላል? የሐሰት ጉዳቱ ውሸት የሚያወራ ሰው ሶስት አካላትን ይጎዳል ብዬ አስባለሁ በራሴ በመጀመሪያ ደረጃ ራሱን ይጎዳል። በሁለተኛ ደረጃ በዙሪያው ላይ ያለው ዘመድ ወዳጅ፣ ማህበረሰቡን ይጎዳል። በሶስተኛ ደረጃ ሀገርን ይጎዳል፣ ለሀገሪቱም አይሰራም። ስለዚህ ለሀገሪቱም መጥፎ ወይም ተቃራኒ ኢንፋክት ይፈጥራል ማለት ነው። ውሸት ጥቅም የለውም። ግን አንድ እንደ አንድ ተማሪ ውሸት ጥቅም የለውም ግን እንደ አንድ ተማሪ ሎጂካሊ ካሰብኩ ወይም ይሄ ሎጂካሊ አንድ እንደ በምክንያታዊነት ካሰብኩ፣ ለምሳሌ ለኔ ሁለት አይነት እውነቶች አሉ ብዬ እገምታለሁ። ለምሳሌ አንድ የሆነ አንድ ኮንቴክስቱን ጠብቆ ለምሳሌ አንድ ሰው ባልና ሚስት ብጣሉ እነሱን ለማስታረቅ ወይም ወንድምና ወንድም ሲጣሉ እነሱን ለማስታረቅ ወይም እኔና እሱ ብንጣላ ለማስታረቅ ቅጥበታዊ የሆነ የእኔ ውሸት ብዋሽ ያ ዩስፉል ውሸት ብዬ ወይም ጠቃሚ የሆነ ውሸት ብዬ አስባለሁ። ስለዚህ ለእሱ ያለው ጥቅም ለእሱ ያለው ጥቅም ፐርማነንት ሳይሆን ወይም ዘላቂ ሳይሆን እዚያው በዚያው ነገሩን ለመቀልበስ የሚካሄድ ውሸት ብዬ አስባለሁ። ያኛው ደግሞ ያኛው ውሸት ምንም ጥቅም የለውም። ይሄኛው ውሸት አንጻራዊ የሆነና ያችን ነገር ለማስተካከል ያክል ወይም ያችን ነገርን ለማስተካከል ያክል የሚወራ ውሸት ማለት ነው። ስለዚህ በዚህ እንደ ተማሪ ከሆነ እንደዚህ አይነት ጥቅሞች ሊሆኑ ይችላሉ። ግን ለውሸት ሙሉ በሙሉ በየትኛው ምግ ለውሸት ጥቅም ትን በመረት ላይ አለ ብዬ አስብ ውሸት ምንም ጥቅም የለውም። ጉዳት አለው አንደኛው ውሸት የሚገለጽበት ውሸት በጣም ብዙ ክፋቶች አሉ ማለት የቤተሰብ መፍረስ፣ ሀገር መፍረስ። አሁን አንዳንድ ቦታ ላይ ያለበት ሁኔታ የውሸት ዜናዎች በመሰራጨታቸው ምክንያት እንደዚህ ብዙ ሀገር መፍረስም ሊከሰት ይችላል እና ውሸት ብዙ ጉዳት አለው እና እኔ ምንም ጥቅም አለው ብዬ አላስብም ውሸት ስለ እውነት ደግሞ የተለያዩ ምሳሌያዊ አነጋገሮች አሉ አይደለም ስለ እውነት አሉ እስኪ የምታቋቸው እውነትን ውሸት ምንድን ነው ከማደር አምሽ ውሸትን እውነትን መናገር የሚባል ነገር አለ ውሸት አምሽቶ የሆነ ብቻ አለ ውሸት ከመናገር እውነትን ተናግሮ በመሸበት ማደር የሚባል ነገር አለ እውነትን ተናግሮ በመሸበት ማደር ሲባል ምንም ነገር ቢመጣ እውነት እውነት ናት። በቃ እውነት መጨረሻዋ እውነት ናት ማለት ነው። እውነት ምን አትልም ነው የሚባለው፣ ትቀጥናለች እንጂ አትመነም የሚባለው አነጋገር አለ። ስለዚህ እውነት እውነት ነው። እሳላይ ንግግር እውነትን ተናግሮ የመሸበት ማደር ትልቁ አባባል ነው። በቃ እውነትን ተናግሮ እውነት ትክክለኛውን ነገር ተናግረሽ የመሸበት እደሪ የመሸበት ቦታ ላይ አዳርሽን፣ ይነግራል ስለ እውነት ወይም ስለ ሀሰት ወይም ስለ ውሸት ምሳሌ አነጋገር የምታቁት ካለ ወይም ጥቅስ ሊሆን ይችላል። እኔ እንግዲህ ብዙም አልመጣልኝም። እውነት ምንድን ነው የሚባለው እየቆየች ትጠራለች ምናምን የሚባል አባባል አይቃለሁ። እውነትና ንጋት እያደር ይጠራል የሚለውን ነው፣ እሱን ለማለት ነው። እየቆየች ያው ትወጣለች አትደበቅም ለማለት ነው። እሺ አመሰግናለሁ። ኤግዛምፕል ለእውነት እውነት አውርቶ በመሸበት ማደር ይባላል በእኛ ማህበረሰብ። ቱማስ ሲነጭዋስኔ ከያዛ ሰው ይጣይና ይባላል ወይም በአማርኛው እውነትና ጭስ መውጫ አያጣውም ይባላል። እውነትን ተናግሮ በመሸበት ማደር የሚለውም በእውነት በኩል አቃለሁ። ደግሞ የውሸቱን ብዙም አይደለሁኝም፣ የውሸቱ ይለፈኝ። ስለዚህ እንደ አጠቃላይ ሀሳቡን ስንጠቀልለው ውሸት አስፈላጊ አይደለም ነው አይደለ? በአብዛኛው ውሸት ጉዳቱ ነው የሚያመዝነው። ስለዚህ እውነት ላይ እናተኮር የሚል ሀሳብ ነው ያላችሁ ስለ እውነት ይኖረኛል። እውነትን ተናግሮ ከመሸበት ማደር የሚል ምሳሌያዊ አነጋገር አለው። እሱ ምሳሌያዊ አነጋገር ምን ለማለት ተፈልጎ ይመስላል? እውነትን ተናግሮ ከመሸበት ማደር ምን ማለት ነው? እውነትን ተናግሮ ከመሸበት ማደር ማለት ኢቭን ጨለማ ውስጥ ሆነን እንኳን እውነት መናገር እንዳለብን ማንኛውም ተጽዕኖ ውስጥ ሆነን እውነትን መናገር እንዳለብን የሚያሳይ ነው፣ የሚመስለኝ ነው የምሳሌ አነጋገሩ። ያው በጋሞኛ ስለ ውሸት ወርዶይ ሀኮ ይባላል። ባይዘው ና እኔ እንደ ምሳሌ አነጋገር ነው የሚወስደው። ወርዶይ አኮ፣ ውሸት ከአካባቢያችን ይራቅ፣ ውሸት ከእኛ ይራቅ የሚል ገለጻ ነው። ቶማ ቱምቁሶ ፓጤቴስ ነው የሚባለው። ማለት ለምሳሌ አሁን የተወጋ ሰው ቢኖር ነጽሎ ከተባለ ማለት ነው ሰው እውነት አውርቶ፣ አሁን ለምሳሌ ሁለት የተጣሉ ሰዎች ቢኖሩ ማለት ነው። ወይም አንዱ በጦር ሊወጋ ይችላል። ነገር ግን የአካባቢ ሽማግሌ ተሰብስበው እውነት አውጥቶ ነጽሎ ነቱማ የሚል ከሆነ የተወጋበት ይፈወሳል፣ አይነት ነገር ነው ተረቱ ማለት ነው። ስለዚህ እውነት ማውራት እጅግ በጣም ጠቃሚ ነው። ከውሸት ጋርም ተያይዞ የምሉት ነገር አለ። ያው ለምሳሌ ጎመ ውርሳይ አተስፓቲን ጎንገ ጎርድን አገና የሚባል ነገር አለ። ያ ማለት ምንድን ነው? ውሸት የው ኃጢያት ነው አው ለም ውሸት ሰርቶ አንቺ በር ብትዘጊ ጎመ መድረሱ አይቀርም። ስለዚህ ከዛ ጋር ተያይዞ ጎመ ውርሳይ አተስፓቲ ጎንገ ጎርድ አተና የሚባል ተረት ሁሉ ያለበት ሁኔታ ነው ያለውና ውሸት መስራት ያው እንግዲህ ሰው የትም ቢደበቅ ማለት ነው መድረሱ አይቀርም። ጎሜ ነው በኛ ባህሊ ማለት ነው፣ ደሞ ኃጢአትም ነው። ስለዚህ ውሸት ማውራት ማለት ኃጢአትም ነው ጎሜም ነው። ስለዚህ ምንድነው? ዞሮ ዞሮ መድረሱ አይቀርም ውሸት በመናገሩ ኃጢአት በመስራቱ የሆነ ዋጋ ሰው መክፈሉ አይቀርም። እሺ፣ አመሰግናለሁ። አብራችሁ ስለቆያችሁን መልካም የምርቃት ጊዜ እንደሆነ እንመኛለን። ተመልካቾች እውነት ላይ ትኩረት አድርገን ወደ እናንተ ስናደርግ የነበረው ቆይታ ወደ ማገባደጃው ደርሷል ማለት ነው። እንደተመለከታችሁት እውነት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ደግሞ ከምንም በላይ ስነ ልቦናዊ ተጽዕኖ አለው። ማለትም በመልካም ጎኑ እውነትን መናገር በራስ መተማመን እንዲኖረን፣ ከሰዎች ጋር ጥሩ ግንኙነት እንዲኖረን፣ ጤናማ የሆነ ማህበራዊ ግንኙነት እንዲኖረን እንዲሁም ደግሞ ሀገርን ለመገንባት ማህበረሰብን፣ ቤተሰብን ለማጠናከር እውነት ፋይዳው ከፍተኛ ነው ሲሉ በተለያየ መንገድ አስተያየት ሰጪዎቻችን ሲገልጹልን ቆይተዋል። ፕሮግራማችንን እንደወደዳችሁት አንጠራጠርም። ፕሮግራሙን አዘጋጅቼ ወደ እናንተ ሳቀርብ የቆየውት እኔ ያምላክነሽ ተረፈ ከካሜራ ባለሙያው አዝመራ ሞሶና ጋር በጋራ በመሆን ነበረ። ሳምንት በሌላ ዝግጅት እስከምንገናኝ ቸር እንሰንብት።